ይቀየርሽም ደግሞ አታረጅ ክፉ ቶሎ አይሞትም ይባላል ለነገሩ አላይሞትሽ እንድትበቀለሽ ረድቶኛል እንዲህ በቀላሉ አገኝሻለሁ መሰለኝ በእርግጥ ደግም ይብሻል ለዚህ ደግሞ ፈጣሪሽን አመስግኚኝ። አጨክንብኝ። ይሄ ቃል ከአንቺ አፍ ነው ወጣ እና ለምን እዚህ ያመጣውሽ መፈጠረሽ እባክህን ዳዊት፣ የበደልኩ ነገር ካለ ይቅርታ አድርግልኝ። እባክህን እሱ ብቻ ነው የምለምን። ልመናሽን የሚቀበል ይመስልሻል? ስታይኝ የዋህ ልብ ያለኝ ይመስልሻል? እባክህን ዳዊት፣ እባክህን፣ አንተ የዋህ ልብ ያለ ጥሩ ልጅ ነህ። እባክህን፣ ነበርኩ በልጅነቴ እሱ ማንነቴ ላይ መለስ ተቀብሯል። ይህ ደግሞ የሆነው በአንቺ ምክንያት። እኔን አትውቀሰኝ፣ እባክን። በጊዜው ጥሩ አልነበርኩም። አንቺን ለመበቀል እድሜን እንደ ሰቡ አታውቂ። የልጅ እናት ነኝ፣ እባክን፣ ለልጄ ስትል ማረኝ፣ እባክን፣ አባቴ፣ ለልጄ ስትይ ማረኝ ስልሽ ምን እንዳልሽው ታውቂያለሽ? ይሄ አደጋ አደገ እርባና ቢስ ነበር ያልሽው። ተያይዛችሁ ቀለል መግባት ትችላላችሁ ነበር ያልሽው። አዎ ብያለሁ። ካለፈ በኋላም ቢሆን ጸጽቶኛል። ባክ እንደ አንቺ መቼ የሚገባ ይሰዋለሽ አንቺ መስቀኝ ያለብሽ የኔ ልጅ አታ በጣም ነው የምጠላሽ። ማከል ሞትባለሁ ማክ መሞትሽ አይቀርም። አሁን ግን አትሞችም። የአንቺ ስቃይ ነው ማበዛው። እኔ የምካሰው በአንቺ ስቃይ ብቻ ነው። በአንቺ ሞት እኔ ላይ ላረግሽው የአንዳንዱ ለእያንዳንዱ ግፍ ቁጥር ቤት ነው ያለከው። አስጨነቀኝ እኮ ፈጣሪ ወይ ጠብቀህ። ዳዊትን አይተሽዋል? በፈልገው አጣሁት እኮ። አላየሁትም። እኔም እየፈለግኩት ነበረ ግን ምንም ላገኘሁትም። በጣም ቆየ እኮ ቆይ ቤቱን የማያምን ሰውዬ ይህን ያህል ጊዜ ጠፋ ቢባል ማንም ነው የት እንደሄደ አልነገረሽም? ምንም አልነገረኝም። ወንድም የሆነ ነገር ደርሶበት እንደሆነ እንጂ እንዲህ በሰላምማ ድምፁን አያጠፋም። ፈጣሪ ሰላም ያድርግለት። ደግሞ እኮ እንደዚህ ሆኖ አያውቅም። ጸበም፣ አመሉም፣ ሁሉም ነገር ነው የተለዋወጠው። አዎ እኔ ምን ነገር አስተውያለሁ። ግን ምን ብናደርግ ይሻላል? ስልኩም ደግሞ አይሰራም። በጣም ነው የጨነቀኝ። ያቺን ሴትዮ ገሏት በፖሊስ ተይዞ እንዳይሆን ነው ስጋቴ። እኔ እንደዛ ያደርጋል ብዬ አላስብም፣ ግን ደግሞ ከሁኔታው ለምንድን ነው የማያደርገው? ህይወቱ ሙሉ ስጠብቃት የነበረች ሴት እኮ ነች። እሺ በቃ ተረጋጊና መፍትሄ እንፈልግለት። ምን መፍትሄ ይኖረዋል? ከዚህ ውጭ ምንም ሊሆን አይችልም። አይታወቅም፣ ምናልባት ጓደኛውን ሊያገኝ። ምን ጓደኛ? እኔ እስከማውቀው ድረስ ጓደኛ ኖሮት አያውቅም። የማይሆን ነገር ውስጥ ገብቶ ነው የሚሆነው። እኔም ፍርሀቴም ውስጥ የሚነግረኝ እኮ ይህንን ነው። ፈጣሪ ሆይ ወንድሜ ናደራ በጣም ፈርቻለሁ። ያለኝ እኮ እሱ ብቻ ነው። ተይ እንደዚህ አታስቢ፣ ፈጣሪም ቢሆን ይጠብቀዋል። እኔ እኮ ይህ እንዳይፈጠር ነበረ ስጋቴ። በቃ እስር ቤት መበስበሱ ነው። ወይ ለፖሊስ እናመልክት እንዴ? እሱማ ትንሽ ጠብቀን ሄደን መጠየቃችን አይቀርም። ካልሆነ ተስፋ ያለው አይመስለኝም። እሺ በቃ ትጨናነቂ፣ ሁሉም ነገር ይስተካከላል። አንዴ ብቻ ልጄ እንደው ይልሰና ማለት እባክህ። ስታይ ሞኝ መስለሻለሁ እንዴ! አረ እንደዛ አይደለም ልጄ ስለኔ በጣም አብዝታ ስለምትጨነቅ ለዛ ነው። እባክህ ተሳስተሻል። ለአንቺ ቅንጣት ያህል የሚጨነቅ ሰው የለም፣ ካለም ተሳስቷል። እርባና ቢስ መሆንሽ ማወቅ አለበት። ልጄ ሁሉ ነገር ይና እባክህ። ድምጿን አንዴ ብቻ ልስማው እባክህ። ጭራሽ አንቺ ድምፅ ወደማይሰማበት ሊልክሽ አይደል እንዴ! ምን አስቸኮለሽ? እኔ ላይ መከራና ስቃይን በማብዛት ምን ትጠቀማለን? በጣም ጥሩ ጥያቄ። አንደኛ ህመሜ እንዲሰማሽ እፈልጋለሁ። ሁለተኛ ደግሞ ያደረግሽውን ነገር በምድር ላይ እያለሽ እንድትገፍ ይፈልጋሉ። ገንዘብ እንደሆነ የምትፈልገው እኔ እሰጥሃለሁ። ገንዘብ ነው ያልሽው? እኔ እንዳንቺ ለገንዘብ ብዬ ሰውን አልቀየርም። እባክህ ልለምን፣ አታሰቃየኝ። እባክህ ገና መቼ ተጀመረ? ገና ዘግናኝ ነገሮች በህይወት ይከሰታሉ። እንደዛ ከሆነ ስቃይሻውን ይጀምራል። ዝም በያች። ገና ነው የጀመርነው። እንዲህ ነበር የታባሽ ሉሊት፣ እንደ ፈራሁት አደረገው። ይሄው ችላለሁ። እናቴን የሆነ ነገር አደረጋት። ምን ባደርግ ነው ሚሻለኝ? ማነው ያደረገው? ደሞስ ምንድን ነው ያደረገው? እህቴ እንደ ጠረጠርኩት ካሌብ እማዬን የሆነ ነገር አድርጓታል። ወይ አግቷታል፣ ወይም ደግሞ የሆነ ነገር አድርጓታል። ምን ማድረግ እንዳለብኝ ራሱ በጣም ግራ ገብቶኛል። ሉሊት ተረጋጊ እንጂ። ትናንትና ወርቼው ነበረ እና ከማስፈራራት የዘለለ ምንም ነገር እንደማያደርግ ነው ይገባኝ። አይምሰልሽ ሁኔታውን በደንብ አይቼዋለሁ። እናቴ ሌቂም ይዘውባታል። ቆይ ግን ካሊብን ከመጠርጠርሽ በፊት እናትሽን ፈልገሻታል? አው በደም ፈልጋታለሁ። ትኖርበታለች፣ ትሄድበታለች አልኩ በቦታ ሁሉ አይዋት ግን ይለችም። ስደውልላትም ደሞ አታነሳ። እኔ እንጃ ለኔ ግን መጠርጠሩ ምንም አልተዋጠልኝም። በፍጹም ከካሌብ ውጪ እንደዚህ ማንም ሰው ያረገ ከዚህ በፊትም አርጎት ነበር። ስለዚህ ደገሙ። እሺ እሱ ከሆነ ቀላል ነው። ደውለን ማረጋገጥ እንችላለን። እስቲ ይለት። እኔ ስደውልለትም አያነሳም ለኔም ስልኩ ነው ያነሳው። እኮ እኔስ ምን አልኩሽ? ይህኔ እናቴ ላይ እየተጫወተባት ነው የሚሆነው። እሺ ቆይ ምን ባደርግ ይሻለኛል? ክፉ ነገር አታስቢ። ምናልባት ሰዎች ጋር ለመጠለል ሄዳ ይሆናል። የትም አትሄድም። እናቴን በደንብ አውቃታለሁ። ምንም አይነት ችግር ቢገጥማት በራሷ ለመቆም ነው የምትሞክረው። በቃሽ ተረጋጊና የተሻለ መፍትሄ እንፈልጋለን። ደግሞ ለዚህ ሁሉ ነገር ተጠያቂ አንቺም ጭምር ነሽ። እኔ ደግሞ ምን አድርጌ ነው ተጠያቂ መሆነው? ካሌብ እንዲጠነቀቅ ደጋግመሽ ንገሪው ብዬሽ ነበር። አንቺ ግን ሁሉንም ነገር በችለተኝነት ነው የምታየው። ሉሊት ምን እያልሽኝ ነው? እኔ የቻልኩትን እያ ሞከርኩኝ ነው። ትናንትና ቢሆን ሳልፈልግ ነው ሂጃ ያውረ ቆይ፣ ከዚህ በላይ ምን ላድርግ? ዝም በይ። ሲጀመር ጥፋቶችን ሁሉ እናቴ ነው የምታረጊው። ይሄ ደግሞ ጥላቻሽን። ቆይ እኔ ምን ላድርግ? በማለቀው ነገር ኩን ጊዮ ነጀልሽኝ ያለሹ ምንም ምንም። ምነው ታዲያ ያለ ነገር ነው ቤቱን በነገር የምታምሹ? ይሄ የግል ጉዳይ ነው ኤልሳ። ዝም ብለሽ በማይመለከትሽ ነገር አትግብሽ ማንን ልጉ? ዝምባ እንጂ የግድ ስም መጥቀስ ያለብኝ አይመስለኝ። እንደዛማ ማኮን አትረብሽና ሰላማችን እንፈልጋለን። እዚህ ችግርሽ በበዛ ቁጥር እዚህ እየመጣሽ አትደፊብን፣ አያገባሽም። ሰላምሽን ከፈለግሽ ደግሞ ውጪ ወጥተሽ ሰላምሽን መፈለግ ትችያለሽ። ምን እየሆናችሁ ነው? በቃ ሌሊት እናቷ ስለጠፋች ተጨናንቃ ነው። እናት የምር እናትሽ ስለጠፋች ተጨንቅሽላት ነው እንዴ? እናቴ እኮ ናት። ለምን ብዬ ነው የማልጨነቅላት? እንደዛማ ቢሆን እንዳለው ወለደች ሴት ጎዳና ላይ ስትወርቅ አንቺም እዚህ ቤት ተንደላቀሽ ዝም አትያትም ነበር ኤልሳ ምንድነው የምትናገሪያት በማያገባሽ ነገር አትግቢ እሺ ደግሞ ሁለተኛ ስለ ቤተሰብ ስታወሪ እንዳልሰማሽ ቤተሰብ የትኛውን ቤተሰብ ዛሬም ያለው ወደፊትም የሚመጣው የተበላሸ ቤተሰብ ነው ኤልሳ አፍሽን አትክፈች ከአንቺ ጋር ያልጨረሱት ገና ብዙ ነገር አለሽ ኤልሳ እንዴት እንደዛ ትናገረታለሽ እናቷ ጠፍታ ተጨንቃ እኮ ነው አይምሰልሽ ሉሊት ይህን ውስጥ እየተደሰተ ነው እንዴት እንደዛ ትያለሽ? ምንም ቢሆን እኮ እናቷ ናት። በዛ ላይ ደግሞ ካሌብ ባለፈው አግቷት ስለነበረ አሁን መጠርጠሯ አይከፋው። ቆይ ቆይ ቆይ ካሌብ እናቷን ያግታት መስሏት ነው እንዴ? አዎ። ካሌብ እንዴት እንደዛ ያደርጋል? ቆይ ቆይ ቆይ አንቺም ጠርጥረሽ ነው? መጠርጠር አልጠረጠርኩትም፣ ግን ደግሞ ሁኔታው ያስፈራል። እሺ፣ ዳዊት አልደወለልሽም? አልደወለልኝም። እሱ ደግሞ ምን አስቦ እንደሆነ ግራ ገብቶኛል። የትም ቢሆን ፈልጌ ይዞ ዳዊት፣ ዳዊት ምን ሆነው እንደዚህ የጠፋኸው? አድራሻን እንኳን አትናገርም እንዴ? የሆነ ቦታ ሰው ላገኘ እጂ ነው። አስጨነቅኩሽ እንዴ ለምንድን ነው የማልጨነቀው ስልክ እንኳን እኮ አታነሳልኝም? አላየሁትም። ሳይለንት አድርጌው ነበር። ኡፍ እንኳንም ሰላም እንኳ። ዋናው እሱ ነው። አታስቢ፣ ምንም አላለም። ታዲያ ሁኔታ ሆነህ ነው? አንድ ቦታ ሆኜ ነው። ከትንሽ ሰዓት በኋላ እመጣለሁ። ቤት ቤት። እሺ በቃ ና። እኔም መንገድ ላይ ነኝ። በቃ እንገናኛለን። እሺ ሰላም። በቃ ቤት እንገናኛለን በኋላ እሺ

ለምንድን ነው የመጣሽው? ልታሾፊ ብኝ ነው? ቆይ ለምንድን ነው የማሾፍብህ? ደሞስ ከመቼ ጀምሮ ነው በአንተ ላይ ማሾፉ? ዳዊት ደበደብኩት። ሂጂና ሽማጠሽበት ነው ያለሽ። ዳዊት ነው የደበደበ? ታዲያ ከሱ ውጭ ልማን ሊሆን ይችላል? ከመሬት ተነስቶ ነው እንደዚህ ደበደበኝ። እሱ ምንም ያላይ ነገር የለም። እናንተም ተነጋግራችሁ ችግራችሁን ሳት አልቻላችሁም? እኔና እሱን የሚያግባባን ጸብ ብቻ ነው እሱን ደግሞ ቀርብ ያሳየዋሉ። እኔ እንኳን ስለ እሱ ጉዳይ አደለም ላወራ የመጣሁት። ታዲያ ምን እንፈልገሽ ነው? እቤት ስላንተ ያላቸው አመለካከት በጣም ተቀይሯል። አንተ እንደዚህ ሲሉ ስሰማ እኔ ያንን ነገር መቋቋም ስላቃተኝ ጊዜ ለማሳለፍ ነው የወጣሁት። ማለት ምን ሊሉ ይችላሉ? ምን ማለት አለው? ሉሊትና ልዕልት ስላንተ የሚያወሩት ነገር ለመስማት በጣም ነው የሚዘገን ነው። ቆይ ግን የሚያውቁትን ሰው እንደዚህ ማሰብ ግን አይከብድም? የምን እንቆቅልሽ ነው የምታወሪው? እኔ ምን እንቆቅልሽ ነው ሆነብኝ? የሰው ልጅ ምን ያክል ቢጠራጠሩት ነው እንደዚህ የሚያስቡት። ኤልሳ፣ የተፈጠረ ነገር ካለ ተናገሪ፣ አታሽሞኙ። ሉሊት እናቷ ጠፍታለች። ታዲያ ለምን እልም አትልም? እኔ ጉዳይ ነው እሱ እኮ ነው የሚገርመው። ካንተ ጋር ነገሩን ሁሉ አያያዙት። ጠምደው ይዘውሃል። ወሬያቸው ሁሉ ካሌብ ሆኗል። ቆይ እኔ የአልማዝ መጥፋት ከኔ ጋር ምን ያገናኘዋል? ካሌብ አንተን እኮ የእናታቸው ገዳይ አድርገው ነው የሚቆጥሩ። ወይ ገላታል ወይ የሆነ ቦታ ደብቃታል ብሎ ነው የሚያስቡት። ማንነትህንና ስብእናህን የተረዱት እንኳን አይመስለኝም። በጣም ጥሩ እንደዛ ነው የሚያስቡት። አንቄ በገላት ደግሞ ምንኛ በታደልኩኝ። ብቻ ሲያፈላልጉ ነበር። ካንተ ውጭ ማንንም አያደርገውም እያሉ በአንተ ሲዝቱ ነበር። እኔ ራስ እሄዳለሁኝ የሚሉትን እሰማዋለሁ እንደ እኔ ግን ባትሄድ ነው የሚሻለው። ጥቃት ሊፈጽሙብህ እኮ ይችላሉ። ነገረ ስራቸው ሁሉ ምንም አላማረኝም። ማን እነሱ? አዎ፣ በፖሊስ ለማስያዝ እያቀዱ ነው። ምን? ለዚህም ተደርሰናል። ወይኔ በጣም በመጨረሻም የምትናዘዡው የምትናገሪው ነገር አለሽ? እባክህ፣ እንዳዊት እባክህ የኔ ልጅ እባክህ፣ ተጸጽቻለሁ፣ እባክህ። ሌላ የምትናገሪው ነገር ይኖረሻል? እንድራራለሽ የውሸት የምትነግሪውን ታሪካል አንተ ላይ ያደረኩት ነገር ከረፈደብኝ ቢሆን ገብቶኛል። አልገባሽም። በእኔ ቦታ እስካለች ድረስ ስሜቱ ሊገባሽ አይችልም። አውቃለሁ ተቀይመኸኛል፣ ግን ባክህ ለአንድ ልጄ ልኖሩላት ባክን፣ አስፈልጋታለሁ። እኔ ያለ አባት አድጌያለሁ፣ እሷም ያለ እናት ምኖር አይከብዳትም? በዛ ላይ ደግሞ እንደ አንች አይነት ጨካኝ እናት ለማንም አይገባ? እሺ የሚበላ ነገር ካለ ባክን ስጠኝ የሚበላ የሚበላስ ስጠኝ ነው ያልሽኝ፣ ታስታውሻለሽ? ምግብ እንደዛ ዝረፍርፎ እርቦኝ የሚበላ ስጭኝ ስልሽ ብትበላም አትጠቅምም አንተ እርባና ቢስ ነበር ያልሽኝ። አውቃለሁ። አሁን እኮ እሱ አልፏል፣ አንተ ትልቅ ልጅ ሆናል። በእርግጥ ልክ ነሽ፣ ጠባሳው እንጂ ድርጊቱ አልፏል። በዛ ላይ ደግሞ ያልጨክንብሽ እስቲ አበይ አበይ በደም ይህ እንኳን ይበዛብሻል። ሊያንቅሽ ይችላል። እባክ መሞቴ ነው። እባክ መሞቴ ነው። ያልፍ እስቲ አበይ ይህን ከጎረሽ በቂ ነው።

ጠፍተህ ነው አስጨነቅከን እኮ። የትም አልጠፋሁም፣ ትንሽ ልንቀሳቀስ ብዬ ነው። ቢሆንም ተጨነቅም፣ ቢያንስ የት እንዳለ አታሳውቀንም እንዴ? ምን ሆናለሁ ብለሽ? የሰው ልጅ ከወጣ በኋላ ምን እንደሚፈጠርበት አይታወቅም። በእርግጥ ልክ ነሽ፣ ግን ያን ያህል የሚያስጨንቅ ነገር የለም። እኔ እና ኤልሳ በጣም ተጨንቀን ነበር። ምን አስጨነቃችሁ? ሁሉም ነገር ሰላም ለመሆን እየተቃረበ ነው። ምን አዲስ ነገር አለ? ያቺን ሴትዮ አገኘሃት እንዴ? እሱን ሌላ ጊዜ ነግርሻለሁ። ዳዊት፣ በጭንቀታችን ላይ ሌላ ጭንቀት አጨምርብን። ምን ነው? የተፈጠረ ነገር አለ እንዴ? የሉሊት እናት በድጋሚ ይጠፍታለች። የሉሊት እናት ምናልባት ካሌብ በድጋሚ አግኝቷት እንዲሆን አላውቅም። ተጨናንቀን ያለ ነው። አታስቡ። በቃ እኔም አብሬ ያፈላልግላችኋለሁ። እሺ። ኤልሳ በጣም ተጨንቃ ነበር። ገብታ አዋራት። ደውዬላን ነበር። በቃ እኔ አሁን ሌን ነው የት ነው የምትሄደው ሰላም ልበላችሁ ብዬ ነው የመጣሁት እኔ ግን የሆነ የደበቀን ነገር አለ ይመስለኛል ምን እደብቃችኋለሁ በቃ ቤት መዋል በጣም እየሰለችኝ ነው እሱ ብቻ አይመስለኛል የሰሞኑን ሁኔታ ምንም ልክ አይደለም ምንም አዲስ ነገር የለም በቃ በጣም እየሰለችኝ ነው እየተንቀሳቀስኩ ልምጣ ብዬ ነው ካልክ ይሆነ ዋናው በሰላም መሆኑ ነው ግን ልትነግረው የምትፈልገው ነገር ካለ በማንኛውም ሰዓት ልነገር እንችላለን። አታስቢ፣ ምንም የገጠመኝ ነገር የለም። ለማንኛውም በቃ ሰላም። እሺ፣ ሰላም። ልቀኝ! አለቀ፣ እናቴ እንዴት እንዳደርጋት ንገረኝ! ልቀቅኝ! ሻ ልትረጋጊ እንጂ ምን ሆነሽ ነው? አልረጋጋሁም፣ እናቴ እንዴት እንዳደርጋት ካልነገርኩኝ መቼም ቢሆን አልረጋጋሁም። ያችን የማትረባ ሴትዮ የምደብቅበት ምንም ምክንያት የለኝም። ከቻልኩ ልገላት ነው የምፈልገው። ትሰሚኛለሽ? አየሽልኝ፣ አየሽልኝ አይደል ንግግሩ? ካሌብ እንዴት እንደዚህ ትላት? አለ የማደርገው ነገር ስለሆነ ትላመደው። መቼም ቢሆን ግን አንለቀቅም። እሺ ላደረግከው ለእያንዳንዱ ነገር ዋጋ አስከፍልሃለሁ። ይኸው አጠገብሽ ነኝ ያለሁት አይደል? እየጠበቁሽ ነው፣ ለምን አታረጊው? እመነኝ እናቴ፣ አንድ ነገር ካረካት አንላቀቅ። ካሌብ እዚህ ነገር ውስጥ ግን እጅ ካለበት ተናግር፣ ያለው የመጨረሻችን ነው የሚሆነው። ቆይ እኔ ምን ልታረግልኝ ነው? አንዲት አሮጊት አግቼ የምቀልበው ቢሳካልኝ፣ ሊገላት ነው የምፈልገው። ለፖሊስ ከመደወሌ በፊት ከደበቅበት አውጣት። ቆይ ይህንን ጭካኔ ኬት ነው ያመጣው? ሉሊት እናታችሁ ያለምን ምንራይ አባቴ ጭንቅላት ላይ ተኩሳበታለች። እባክህ ዘይንን የፈጠረው ሬን ዛ አትጃጅ፣ አለብኝ ካሌብ በስሜት እየተነዳ ይመስለኛል። የማትወጣው ማጥ ውስጥ ከምትገባ ነገሮችን በሰላም ምትፈታቸው ይሻላል። ከሃዲና እሺ ውሸታም ሰሚያለሽ ያቺ ገንቶሪ ለማዳመጥ አይደለም የመጣሁት። ከኔ ራስ ላይ ተወርጃለሽ ሰማኛለ ከእናቴ ቤቷ እስካልተመለሰች ድረስ ተጠያቂው አንተ ነ እነዛ ከሆነ ስትባዝኝ ትኖራለሽ ማትረባ በቃ ነ እሱ እኮ ላይሆን ይችላል። እንዴት ነው እሱም አይሆነው? አትሰሚውም እንዴ እገላት አለው እያለኮ ነው። እሺ ቆይ፣ ምን እናደርግ? ወይ ለፖሊስ እናመልከት እንዴ? አዎ ለፖሊስ ማ ማመልከት አለብኝ። ይሄ ሁሉ ነገር እያየው እጄን አጣጥፌ አልቀመጥም። ቆይ ደውለሽላት ነው። አዎ በተደጋጋሚ ደውዬላታለሁ፣ ግን ስልኳ አይሰራም። እስቲ ከሰራልሽ ደውልላት፣ እንደዚህ እየጠራል ትሰማያለሽ። ገና መፈጠረሽ እንድትታይ ነው ማድረግሽ። ገባሽ? ደግሞ ማንም ይደውልሽ። ስልክሽ እየጠራ ነው እንዴ ሉሊት?